አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱም እንደ ጥላ የምትከታተይው ምን ያለሽ? ዝም በይ። አንቺ ብለሽ ብለሽ ገና ኪንጎ እና ዴቭንም ታባያቸዋለሽ። አረ ዝጋ በእናትህ። ወጣ ያለው ምናምን ስትል ትንሽ አታፍርም? ቤዛ ነው እንዴ? ቤዛ አንተን ብታገኛ አትመረ ይሄን ያልከሳሰበሽማ። ለምን ቤቱ ሄደን አንጠይቀውም? አይደል አንዲ፣ ባርኩትን። አንዲ ደግሞ አሁን ለምታተራምሽ አዴን እንደዚህ እንዳትናገሪያት። ግባሽ አሁን እኮ ኤላ ጋር ነበር። ምን በጣም ቤት ወይስ እዛ ኤላ ማየ በሰላም ነው? በዚህ ሰዓት የደወልሽው? ምን ነው እየተፈጠረ? ችግር አለ? አባዬ ምን ሆነ? አደይ በተኛችበት ከወደ ቤተሰብ አስደንጋጭ ስልክ ተደውሎላታል። አባቷ ምን እንደሆኑ ባይታወቅም አባት ምን ሆነ በማለት በመደናገጥ ላይ ናት። ፍቅር ለእናቷ በመደወል ቤት ውስጥ እንደደበራትና ሁለ ነገሩ እንዳልተመቻት ትናገራለች። ቀን ቀን እየተባባሰ የመጣው የነባርኮት ቤት ሰላምም አሁንም በጭቅጭቅ ቀጥለውበታል። በተለይ ቤዛ ደግሞ ወደ ቤታቸው ከተከሰተች በኋላ ቤታቸው በንትርክ የተሞላ ሆኗል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል 53ን የምናይ ሆናል። አሁን ለእናቴ ብዬ እዚህ አይነት ስራ ብገባ እናንተ ግን ከዳችሁኝ ብሌል ላይ እንዴት እንደዚህ አይነት እርምጃ ተወስዳላችሁ? እያለ ስልክ በማውራት ላይ ሳለ ሊዱ አንኳኩታ ወደ ውስጥ ትገባለች። እሱም ተደናግጦ ስልኩን በመዝጋት እንዴት መጣሽ? እያለ የጠየቃት ቢሆንም ልጠይቅን የመጣው ትናንትና ሳይ በጣም አሳዝነኝ ነበር። ደግሞ ዴቭ ስለሚቆጣኝ ቶሎ መመለስ ይኖርብኛል። አሁን ኤላ ቤት ሄዳለች ብሎ ነው የሚያስበው። ስለዚህ እሱ ሊመጣ ስለሚችል ወዲያውኑ መመለስ ይኖርብኛል እያለችው ነው ልኩም በተደጋጋሚ ይደወልበት ስለነበረ ሊዲያ ለምን አታነሳና አታውራውም? እያለች ነው። አይ የስራ ባልደረቦች ናቸው ሌላ አምጣልን እያሉ ነው። መቼም እዛ ስራ ውስጥ ተመልሰ እንደማትገባ ተማመንባሃለው አለችው። ናወልም በጣም ዋጋ እንደከፈለ ና ሁለተኛ እዚህ አይነት ስራ እንደማይሰማራ ይነግራታል። ምንም ዘመድ የለህም ወይ በማለትም ትጠይቀዋለች። ሕፃን እያለ የሚያውቃት አክስቱ ገጠር እንደምትኖር ይነግራታል። አብረን ሄደን እንጠይቃት እያላት ቢሆንም እሷ ግን ዴቭን አስፈቅጀ ነው ያለሱ ፍቃድ መንቀሳቀስ አልችልም። አውልም ከዚህ በኋላ አንቺ ትልቅ ሰው ስለሆንሽ በራስሽ ነጻ ፍቃድ ነው መንቀሳቀስ ያለብሽ እያለ ሲመክራት ነበረ። ቤዛም ወደነ ኤላ ቤት አመርታ ነበር። ለምለምም ለምን መጣሽ እያለቻት ነው። ኤላን ፈልጋ እንደሄደችም ትናገራለች። ኤላ ወደ ውጭ ወጥቷል አለቻት። ለምለምም እጅ ስለማትመጥኝ እኮ ነው ትቶሽ ሄደው እንደዛ ባይሆን ኑሮ ይዞ ሄድ ነበር እያለች በነገር ጭቅጭቋን ቀጥላበታለች ቤዛ ሰራተኛ ስለሆንሽ ምግብ ማብሰል ትችያለሽ ቀልቢኝ እያለቻት ነው ለምለምም በበኩሏ በቃ ቤቱን ጠብቄልኝ እኔ ደግሞ ካደ ደርሽ ይመት እያለች እርስ በርሳቸው በነገር እየተጠላለዙ ነው ስታይኝ ምን የዘበኛ ይመስላል እንዴት ያንችን ቤት እጠብቃለሁ እያለች ነው ቤዛ ለምለምም የትናንት ማንነትሽን ጠንቅቄ አውቃለሁ ቤዛም በበኩሏ በትናንት ማንነቴ ልታንቋሽሽኛት ሞክሪ ትናንት አልፏል፣ በቃ ዛሬ ነው መኖር የምፈልገው እያለች ነው። በዚህ ሁኔታ እርስ በርስ መስማማት ስላልቻሉ ለምለም ቤቱን ለቃ ለመውጣት ተገደደች። ቅድም አደይን በመጥራት ለምንድን ነው በሬ ከፈትሽለት ዳይመንድ ሲመጣ፣ ከዚህ በኋላም ሁለተኛ ዳይመንድ ወደ ቤታችን ሲያንኳኳ እንዳትከፍች በማለት በማስጠንቀቅ ላይ ናት። ይም በበኩሏ በቃ ከዚህ በኋላ ዴብ የሚምጣ ቤዛ አልከፍትም ማለት ነው እያለች እየተሳለቀችባት ነበረ። ፍቅርም በመልሷ ስለተናደደች አንችነሽ በእኔ ላይ የምትሳለቂው ሁለተኛ ደመቀ ወደ ቤታቸው ሲመጣ በር እንዳትከፍት አስጠነቀቀቻት። ንጉስም አደይ በልቡ ውስጥ እንደቀረችበት ይናገራል። ብትወድ ኑሮ ኮ ቅድም ዴብ ሲደበድብህ ቆማ አታይም ነበረ ይልቁንስ አደይ ብቻ እያልክ ሰግጥ አሀት ቅር ዙሪያ አንተ መልከት እያለው ነው ንጉስ ግን ከአደይ ውጭ ምንም ሰው እንደማይታየው ይናገራል እንግዲህ ሁለታቸው ደመቀና ንጉስ ስለአደይ ጉዳይ እየተነጋገሩ ባሉበት ሰዓት ለምለም ትመጣለች። ለምለምም ስራ ፈልጊልኝ ብልሽ በዛው ጠፋሽ ማለት ነው እያላት ነበር። ንጉስም በበኩሉ አደይን አሳምኚልኝ ብልሽ ሰዓት ነግሪ ሊቀርሽ፣ ቅድም ደግሞ የሄድኩት እሷን ለማየት እንጂ ሌላ ነገር ለመፍጠር አልነበረም እያለ ነው። ታዲያ በመካከላቸው ስለተፈጠረው ችግርም አደይንም ሆነ ዴቪን አናግራቸዋለሁ፣ እናንተ ግን እስከዛው ተረጋጉ በማለት ተሰናብታቸው ትሄዳለች። ሊዲያ ወደ ናወል ስለ ሄደች፣ ዴብ ከቤት አጥቷታል። የት ሄደች እያለ እየጠየቀ ነበረ። ምናልባትም ከኤላ ሄዳ ይሆናል። ዴብም ደጋግሜ ነግሪያታለው ከኤላ እንዳትሄጅ ብዬ እያለ በብስጭት ላይ ነው። አደይም ተጠርታ አይታት ከሆነ ተብሎ ተጠይቃ ነበረ። አደይም እንዳላየቻት ትናገራለች። ፍቅር በቃ የተጠየቅ ሽውን ከመለሽ እዚህ ምን ይገትርሻል? ሄጅ እያለች ያመነጫጨቀቻት ነው። አለም ከቤዛ ጋር ከተጣሉ በኋላ ቤት ውስጥ መቆየት ስለደብራት ወደ እነ ባርኮት ቤት መጣለች። ደብም ሊዲያን አይታት እንደሆነ እየጠየቃት ቢሆንም ቤዛን እንጂ ሊዲያን አላየዋትም በማለት ትመልሳለች። ወንድሟም በመጨናነቅ ስልኳ ደጋግሞ እየደወለላት ነበር። ሊዲያ ግን ወሬ ይዛለች። እንደውም ሀዘንህን ለማስረሳት እያለች እያንጎራጎረችለት ነበር። እንደውም ሆዲ ብሰኛል። ከመቼ ወዲህ ነው ሰው ሀዘን ላይ ሆኖ ዘፈን ሊያስደስተው የሚችለው እያላት ነው ታዲያ ለኤላ እንደምታንጎረጉርለትና በሙዚቃዋም እንደሚደሰት ትነግረዋለች። ኤላ ግን ምንሽ ነው በማለት እየጠየቃት ነበር። ቻ የባርኮት ጓደኛ ስለሆነ ለእሷም እንደሚመቻት ትነግረዋለች። ያ ማለት ወድሻል ማለት ነው። ሊዲያም መውደዷ የፍቅር እንዳልሆነ ትመልስልታለች። በዚህ ሁኔታ ደጋግሞ የተደወለውን ስልኳን ስታይ በመደናገጥ ወደ ቤት እየተሯሯጠች ትመለሳለች። በሌላ በኩል ለምለም ቤዛ እንዳማረረቻትና ወደ ቤት እንደመጣች ለአደይ እየነገረቻት ነበር አደይም ሊዲያ የት ሄዳ ነው እያለቻት ነበር። ሊዲያ ከኛ ቤት የለችም እንግዳው ስናውልን ተከትላ ሄዳ ነው እየተባባሉ ባሉበት ሰዓት ለምለም ከዚህ በኋላ ኤላ ላይ አይኗን እንደምታነሳላትና እፎይ ላለው ተማርር ያለው እያለች ላደይ እየነገረቻት ነበር። አደይም ይህን ያልተማረሻል ወይ በቃ ሰዎች ቢበድሉሽ እንኳን በዚህ ልካንቺ ክፉ መሆን የለብሽም እያለች የመከረቻት ነበረ። አሁን ተደራራቢ ሀዘን የደረሰበት እና ወለንም እንዴት አድርገው ካለበት ሁኔታ ለማውጣት እንደሚችሉ አደይ ይህንን ሀሳብ አምጥታለች። ሁኔታው ያስገረማት ለምለምም ያን ሁሉ በደል ካደረሰብሽ በኋላ አንቺ ግን ንጹሕ ልብና የይቅርታ ልብ ታድለሻል። ምን አለ እኔም እንዳንቺ ባደረገኝ። ቻ ስላሰብሽው ነገር ዴቭንም ሆነ ኤላን እናሳምነውና ተሰብስበን እንሄዳለን በማለት ትመልስላታለች። በዚህ የተደሰተችው አደይም አቅፋት ስማታለች። ኤላ ከወደ ውጭ በሚመጣበት ሰዓት ሶፋ ላይ እየተኛችው ቤዛ ነበረች። የኔ ቆንጆ ሚስት ብሎ ቀርቦ ሲያያት ቤዛ ነበረች ታዲያ እሱም በድንጋጤ ደርቆ ይቀራል። አዎ እኔ ነኝ፣ ሲደብረኝ እዚህ ተኛው። ለማንኛውም ምግብ ፈልገ ከሆነ ላቅርብልህ አለችው። አይ ችግር የለውም ሌሊት ስትመጣ እበላለሁ በማለት ይመልስላታል። የሰማሽው ምን አዲስ ነገር አለ? ደስተኛ የሆንሽ ይመስላል በማለትም ይጠይቃታል። እሷም ቅድም ስጨናነቅ ለአንተ ላማክርህ ነበር የመጣሁት! ብታይ ምን እንደማደርግ ግራ ገብቶኛል። ገንዘቡን ፈለክልኝ ወይ እያለችው ነው። ገንዘቡማ አለ። የአባየን ባህሪ ታውቂዋለሽ። ምን ብዬ እንደምመልስ አላውቅም ይላታል። ሌላም ለአባቱ ቤት ገዝቼበታለሁ ብሎ መናገር እንዳለበትና በኋላ ገንዘቡን ስትመልስለት ይኸው ሸጥኩት ብሎ እንዲያመካኝ አድርጋ ትነግረዋለች። እሱም ቆይ እስኪ ከለምለም ጋር እንማከራለን በማለት ይመልስላታል። ዴቭ ሊዲያ ስለቀረችበት እየተጨናነቀ ሳለ ወዲያውኑ ሊዲያ ትከሰታለች የት ሄደሽ ነው እኔን ሳታስፈቅጅ እንዳትወጭ ብዬሽ ነበር አይደል በማለት በጥያቄ እያፋጠጣት ነበረ ሊዲያም ከኤላ እንደ ሄደች ትናገራለች ፍቅር ከናወል ነው እንጂ የሄድሽው ከኤላ እንዳልሄድሽ ለምለም ነግራናለች በማለት ለወንድሟ እያጋለጠችባት ነበር እኔም ሲሄድ ለምለም አልነበረችም አለች ሊዲያም በቃ ከዚህ በኋላ እኔን ሳታስፈቅጅ እንዳትወጭ በማለት ዴቭ ምህቱን ያስጠነቅቃታል ፍቅርም ይሄው ምንም አትሆንም ብዬ ነግሬህ ነበረ። እሷ ፈታ ዘና እያለች አንተ ግን እየተጨናነክ ነው እያለች ሁለታቸውን ማቀሳሰር ተያይዛለች። ሊዲያ በጭፈራ ላይ ሳለች አደይ ወደ ክፍሏ ገብታ እንኳን ወደ ክፍልሽ በሰላም መጣሽ፣ ለመጨፈር ማበቃሽ እያለቻት ነው ከናወል እንደሄደችም ሊዲያ ትነግራታለች። አብረን እንሄዳለን ስንል አንቺ ሄድሽ አይደለ? አዎ፣ ለምን አጠይቂውም አለቻት። እሺ ከለምለም ጋር ተነጋግረን አብረን ተሰባስበን እንሄዳለን አለቻት። ሊዲያም በቁጣና በንዴት ከለምለም ጋር መሄድ እንደማትፈልግ ትናገራለች። አደይ በበኩሏ ለምለምን ስለማታወቂያት ነው እንጂ በጣም ጥሩ ልጅ ማለት ለማሳመን እየሞከረች ቢሆንም ከዚህ በኋላ ስለ ለምለም ስታወሪ እንዳልሰማች ቀስ ብለሽ ክፍሌን ለቀሽ ውጭ በማለት አደይን ክፍሏን ለቃ እንድትወጣ ታደርጋታለች። ዴቭ ሳሎን በተቀመጠበት አደይ ትመጣና የሆነ የማማክርህ ነገር አለኝ ያለችው ነው። ዴቭም በደስታ እሺ ነስኪ ቁጭበና ንገሪኝ እያላት ነው። አደይም ሀሳቧን ቀጠለች። ናወል በሀዘን ስለተጎዳና ልቡ ስለተሰበረ ሄደን ልናበረታታውና ልናጽናነው ይገባል እያለችው ነው። ዴቭ ግን ይህ ናወል የሚባል ልጅ አይመቸኝም። እንደውም አንችም ሆነ ሊዲያ ከዚህ ልጅ ጋር ባትጨመሩ ደስ ይለኛል እያላት ነው። አደይም እንደውም ሳን ነግርህ ብዬ ነው እንጂ እቅዱን ካወጣን ቆየት ብለናል ትለዋለች። እና ታዲያ እቅዳችሁ ከጨረሳችሁ ለምን ለንዲ ትነግርኛለች? በማለት ዴቭን በቁጣ ይመልሳል። እሷንተና አይመለከትም ከኛ ጋር ትሄዳለህ አትሄድም፣ በማለት ሁለት ምርጫዎች ትነግሯለች። በቃ አንችን ደስ የሚያሰኝሽ ከሆነ ይሄዳለሁ በማለት ቃል ይገባላታል። በዚህም አደይ በጣም ትደሰታለች። ቤዛና ናወድም ተገናኝተው አዴይና ሊዱ ላይ አንድ ነገር አድርጋለሁ ብትይ ወይልሽ እያለ እየዛተባት ነው። እንደውም ከዚህ በፊት ስታደርጊ የነበሩትን ነገሮች ሁሉንም ለባርኮት እነግርብሻለሁ በማለትም ያስፈራራታል። የዚህን ጊዜ ቤዛ በጣም ትደናገጣለች። የምትፈልገውን ነገር ላድርግልህ፣ እንስማማና አብረን እንስራ። ታዲያ ቤዛ እቅዷ አዴይና ለምለምን ማስወገድ እንደሆነ ትናገራለች። እሺ ለምለም ምን አደረገችሽ? ለእኔ ስኬት እንቅፋት ናቸው። ናወልም ስለዚህ ስለ አንቺ ስኬት ሲባል እነሱ መደናቀፍ አለባቸው ማለት ነው? ምን ትመስ ያለሽ ጉድሽን ነው የምዘረግፍልሽ በማለት ያስፈራራታል። ቆያንተ ከመቼ ተቀየርክ እያለች ነው። አሁን ጠበቃ የቆመላቸው ናወል እሷን ግራ አጋብቷታል። አንቺስ ባርኮትን ትወጂዋለሽ አትወጂውን በማለት እያፋጠጣት ነበር። እሷም ስለ ባርኮት አይመለከትህም፣ ብቻ የምልህን ነገር አድርጋለችው በተጨማሪም ምን እንደሚያደርግላት እየጠየቃት ነበረ። እሷም ለምለምን የራስ በማስመሰል ከሌላ ጋር አጠማምዳት፣ አደይንም እንደዚሁ ሚስጥራችን ደግሞ ለማንም እንዳይወጣ ይጠበቅ በማለት እያስጠነቀቀችው ነበረ። ናወልም ችግር የለውም ስለሚስጥሩ አታስቢ ብሏት በመጨረሻም የተስማማት ይመስላል። እውነት ናወል ከቤዛ የሚወስዳቸው መረጃዎች ስላሉ ወይስ ደግሞ በሀሳቧ ተስማምቶ ዛ ማጥመድ የፈለገችውን ይህ ተገብርላት ይሆን? አብረን የምናይ ሆናል። ታዲያ ከቤት ስትመለስም ደረጃ ላይ ቁጭ ብሎ የተመለከተችውን እንደ ምን እያሰብክ ነው? አደይን የራስህ እንዴት እንደምታደርግ ቅድ እያወጣክ ነው ወይ? አደይ ማለት ብልጣ ብልጥ ሰራተኛ ናት። ባርኮትንም ዴቭንም ሁለታችሁንም በጇ ለማስገባት እየሞከረች ነው እያለች እየተናገረች ሳለ ወዲያውኑ አደይ ሰምታለች። አደይም ስለኔ ነው ወይ እንደዚህ ደፍረሽ የምትናገሪው በማለት ጉሩቧን በማነቅ እኔ ሰርቼ በላቢ የምኖር እንጂ እንዳንቺ ተንደላቀ የምኖር አይደለውም በማለት ትመልስላታለች። ቤዛም አንዴ ዴቭን አንዴ ባርኮትን እያልሽ የምታተራምሽ ተራቢ ሰራተኛ ነሽ በማለት መጥፎ ንግግር ትናገራታለች። የዚህን ጊዜ አደይ በመናደድ ተነስታ በጥፊት አጮላታለች። አደይ ዴብን ካሳመነችው በኋላ ወደ ናወል ሊሄዱ እንደሆነ ሰዓት እየተቀጣጠሩ ነው። በቃ ዛሬ እንሄዳለን እያለ ነው ዴቭ። ፍቅር የማይመለከተን ጉዳይ ገብተን ለምንድን ነው እኛ የምንሄደው አያገባንም እያለችው ነው። ዴቭም የማያገባሽ ከሆነ አርፈሽ ተቀመጭ በማለት ዝም እንድትል አድርጓታል። ኤላም የቤዛ ጉዳይ እንዳስጨነቀውና ምን ማድረግ እንዳለበት እየተጨናነቀ እንደሆነ ለለምለም ይነግራታል። እጁ ላይ ያለውን ገንዘብ ለቤዛ ሲሰጣት አባቱን ምን ብሎ ማሳመን እንዳለበት እንዳስጨነቀውም ይነግራታል አንተ ግን ድራማ እየሰራችብን እንደሆነስ በምን ታውቃለ ማረጋገጥ ይኖርብናል ባርኮትስ ይህን ጉድ ሰምቶ ይሆን ብቻ አንተ ተረጋጋ በማለት ኤላን እንዲረጋጋ እየነገረችው ነበር ፍቅር ከእናቷ ስልክ ተደውሎላታል እዚህ ቤት ያሉ ሰዎች እብድ ናቸው አልተመቹኝም ቶሎ መመለስ ይኖርብሻል ብርም ያስፈልገኛል እያለቻት ነው አሁን ብዙም አይሰማኝም ኔትወርኩ ያስቸግራል በማለት ስልኩን ዘግታባታለች አደይ በተኛችበት ከእናቷ ስልክ ተደውሎ አባዬ ምን ሆነ እያለች በመደናገጥ ላይ ሳለች የዛሬ ቪዲዮ ተጠናቋል በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ተሰናበትኳቸው አመሰግናለሁ